ኢትዮጵያ 18 ቅርሶችን ጠብቆው ማቆየት ለዓለም አቀፉ ማህበረሰብ ሀብት እንዲሆኑ አድርጋለች። እነዚህ ቅርሶች ተጠብቀው ለትውልድ መተላለፋቸው ደግሞ ከሀገር ውስጥ እስከ ውጭ ጎብኚዎች የደረሰ የቀልብ ማረፊያ ሆነዋል። እነዚህ ቦታዎች ለጎብኚዎች መዳረሻ በመሆኑ ውስጥም እንደ ጎሳ ወሰኑ ላሉ የብዙዎች የጓዳ ጉድለት የሚሞላበት ዘርፍም ጭምር ሆኗል። ብዙ ቱሪስቶች የትኛውም ከየአቅጣጫ ብዙ እየመጡ እያዩ ስለሆነ ይሄ ለሀገሪቷና ለየትኛውም እንትን በጣም አስፈላጊና ትልቅ ሀብት ነው ማለት ነው። ምክንያቱም የሚመጣው እዚህ ሲመጣ ለከተማም እድገት፣ ለአካባቢው እድገት አንደኛ አንዳንድ ነገሮችን ሰርቶ የሚያድር ሰዎች እዚህ ቱሪስት ሲመጣ እንግዳ ሲመጣ የተለያየ ነገር ይሸጣል። በአልጋው ብትል በየትኛውም ነገር ብትል ትልቅ ሀብት ነው ማለት ነው። መንግስት ባለፉት ዓመታት ዘርፉን ማሳደግ የሚያስችሉ የመዳረሻ ልማቶችን እያሰፋ መምጣቱ ለቱሪዝም አዳዲስ መዳረሻዎች መገለጥ መነሻ እየሆነ ነው። በዚህ የማጣራት ስራ ስኬታን ማውጣት ለመምጣቱ ባለፉት ሁለት ዓመታት ብቻ አምስት ቅርሶችን ዓለም እንዲጋራን ማድረግ መቻሉ አብነት ነው። እስካሁን ባለው ሀገራችን በዩኔስኮ ደረጃ ያስመዘገበቻቸው ቅርሶች 18 ናቸው። 12 የሚዳሰሱ እና 6 የማይዳሰሱ ቅርሶች ናቸው። ከነዚህ ቅርሶች ውስጥ አምስቱ የተመዘገቡት ባለፉት ሁለት አመታት ነው። ሶስት የሚዳሰሱና ሁለት የማይዳሰሱ ቅርሶች ባለፉት ሁለት አመታት ነው የተመዘገቡት። ስለዚህ ባለፉት ሁለት አመታት አምስት ቅርስ ነው ያስመዘገብነው። በዚህ ረገድ ተቋሙ ከፍተኛ ሆነ መሻሻል፣ እመርታ ያመጣበት ነው። ይሄ መሻሻል የመጣበት አንደኛ በእኛ ተቋም ደረጃ እነዚህ ለዓለም አቀፍ ቅርስነት የሚቀርቡ ቅርሶች ካዋጭነት ጥናት ጀምሮ ከጥናቱ ጀምሮ በትኩረትና በብቃት ስለተሰራ አሁን ባለው ሁኔታ ሰርተነው የሚመለስ ቅርስ የለብንም። ይህንን መሰሉን ስኬት አጉልቶ በማስቀጠልም በሀገር ደረጃ በተለያዩ አካባቢዎች የሚገኙ የጋራ ቅርሶችን የመለየት ስራ እየተከናወነ ነው። ለማሳያም እንደ ቡናና እንሰት ያሉ ሀገራዊ ምርቶችን ማህበራዊ አንድነትን በሚያጠናክር መልኩ የዓለም ቅርስ መሆን እንዲችሉ የተጀመረው ጥረት አንዱ ነው። አሁን የምዝገብ አቅጣጫችን ደግሞ ምንድነው? ትኩረት እያደረግን ያለ ነው፣ አንዱ ከጎረቤት ሀገራት ጋር የሚያስተሳስሩ ለምሳሌ ባለፈው የሶማሌ ያልተጻፈ የኢሳ ማህበረሰብ ያልተጻፈ ባህላዊ ዳኝነት ከጅቡቲ ከሶማሌ ጋር በጋራ ነው ያስመዘገብ ነው። አሁን ደግሞ በጅቡቲ በኩል ተጠይቀናል። የአፋር ባህላዊ ዳኝነት ስርዓት መዳንን በጋራ ለመስራት እንቅስቃሴ ላይ ነን። በሌላ በኩል ደግሞ በእኛ በኩል ጥናቱ አልፎ የቤኒሻንጉል ባህላዊ ሙዚቃ መሳሪያ ዋዛን በእኛ በኩል አጥንተን በሱዳን ጋር በጋራ ለማስመዝገብ እየሰራ ነው ያለነው ሶ አንዱ የትኩረት አቅጣጫችን ከአፍሪካ ወንድሞቻችን ጋር ከጎረቤቶቻችን ጋር በጋራ የሚያስተሳስሩን ላይ በጋራ ፋይሉ ሰርቶ ወይ የተሰራው ስራ ላይ በጋራ የጋራ ካደረጉ በኋላ ማስመዝገብ አንዱ ትኩረት አድርገን የምንሰራው እሱ ነው። ቀድሞ የዓለም ቅርስ አካል ሆነው የተመዘገቡትንና አዳዲስ የሚመዘገቡትን ከማስተዋወቅ አንጻር በህዝብ ለህዝብ ግንኙነት እንዲዳብሩ መስራት ይግድ ይላል። ይህንን ለማድረግ ደግሞ በሀገር ውስጥ ቱሪዝም የመደገፉ ስራን ማጠናከር ቀዳሚው ተግባር ሆኗል። አሁን መንግስትም ለዘርፉ ትልቅ ትኩረት ከመስጠት አንጻር የኢኮኖሚ ክላስተር ውስጥ አስገብቷል። ከዚህ አንጻር የኢትዮጵያ ቅርስ ባለስልጣን ደግሞ እነዚህን ቅርሶች ለትውልድ እንዲተላለፉ ከማድረግ ባሻገር የኢኮኖሚ ተጠቃሚነቱ የዚህ አካባቢ ህብረተሰብ ከሌላ አካባቢ ጋር የማስተሳሰር ስራ እየሰራ ነው። አንዱ ስራ እነዚህ ከሚዲያ አካላት ጋር የመስራት ሚዲያ አካላት እዚህ ያለውንና ሌላ አካባቢ ያለውን ፕሮሞት በማድረግ በማስተዋወቅ እንዲተሳሰሩ፣ እንዲተዋወቁ የአንዱ አካባቢ ማህበረሰብ ወደዚህ አካባቢ እንዲመጣ ከዚህ አካባቢ ያለው ደግሞ ወደ ሌላ አካባቢ እንዲሄድ የማድረግ ስራ እየሰራ ነው የሚገኘው። አሁን በዘርፉ ያሉ ጅምር ስራዎች ቅርሶችን ወደ ማልማቱ ምዕራፍ እየተሻገሩና ወደ አህጉራዊ ትሩፋትነት እያደጉ መጥተዋል። ይህም ከጎረቤት ሀገራት ጋር የሚያስተሳስሩ አቅሞችን በመለየትና በቅርስነት ወደ ማስመዝገቡ ሂደት መድረስ እየቻሉ ነው። ሌላኛው ቱርኮት ሀገር የምንሰራው ደግሞ እንደ ሀገርም የጋራ የሆኑ ወደ አንድ የሚያመጡን የጋራ የሆኑ ጉዳዮች ላይ ትኩረት እያደረግ ነው። ለምሳሌ እንሰት፣ ቡና ሸማ ላይ ጥናት እየሰራን ነው። እነዚህ የጋራ የሆኑ ጉዳዮች ላይ ትኩረት እያደረግን ነው። በሌላ በኩል ደግሞ በየማህበረሰቡ ውስጥ ያሉ ባህላዊ፣ ታሪካዊ፣ ተፈጥሯዊ እንደዚሁም የማይዳሰሱ ቅርሶች ላይ ትኩረት አድርገን እየሰራን ነው ያለ ነው። በርካታ ቅርሶች አሁን ያልተመዘገቡ የሚዳሰሱ በዩኔስኮ ቴንታቲቭ ሊስት ውስጥ ያሉ አሉ። በቀጣይ ጊዜያት የሚመዘገቡ ከሰው ሰራሽ እስከ ተፈጥሯዊ የቅርስ ሀብቶችን ጠብቆና አልምቶ ሀገር ከዘርፉ ማግኘት ያለባትን የኢኮኖሚያዊ ጥቅም በወጉ እንድታገኝ የተጀመሩ መልካም ጥረቶች ተጠናክሮ መቀጠል ይኖርባቸዋል።